ቀመጭ ጥሩ ነው። እሺ፣ ማን ነው አርፎ መቀመጥ ያለበት? አንቺ አደብሽን ብትይዥ ጥሩ ነው። አለበለዚያ ግን ያለበለዚያ ምን አባሽ ልታመጪ? እሱን አብረን የምን ነው ይሆናል። ከዚህ በኋላ ሌላ አንድ ነገር አደርጋለሁ። እ አንድ ላቀቅ። እሺ፣ እኔ ላይ ይዛችሁ ለምን ትቆጣለ? ይህን ያህል ጊዜ ከኔ ጋር አብረ መሆን የከበደ አደን? ስለምታፈቅራት? ቆይ ምኗን የሳበ ፍቅር? እንደዚህ አይነት ወሬ ልታወሪ ከሆነ የመጣሽው አፕሽን ሳታበላሽ ውጭ ልጅ አልወጣ። አይኔ እያየ የማይሆን ነገር ውስጥ ስትገባ ዝም ብዬ ላይ ከአደጋ እንድትሆን አልፈቅድልህ። አደይ አንተ እንደምታያት አይነት ሰው አይደለችም። አውቃ ሆን ብላ እያስመሰለች ነው። እረ ባክሽ የምሬ ነው። ዴፍ ባርኮትን አታየው? ሲነቃባት ጊዜ ከቤዛ ጋር ጥሏት ሄደ። አንተ መንቃት አለብህ። አንቺ ራስ ከነቃሽ በቂ። አሁን ምንም አታደርግ። አደይ አንተንም ባርኮትንም አትወዳቸው። እሷን ከዚህ ቤት አስወጣትና እኔ ሌላ አንገቷን ደፍታ የምትሰራ ሰራተኛ መጣለሁ። ትሰሚያለሽ አዳይን ከቤት ማስወጣት አይደለም ቀና ብለሽ እንዳል ሰራተኛ ማመጣ አለው ከርሽ ጥሩ ነው። አዳይ እረፍት ያስፈልጋታል። ካልሆነ ግን ወይ አግዣት ወይ ዝም በይ። እንደዛ ማድረግ አልችልም ዴቭ። እኔ እኮ በጣም ነው ምወድ። እንዴት አይኔ አይተ ስሜት የምረዳት ያቅታል? ለአንተ ብዬ ምንም ነገርም ደግሞ እንዴት ማይተ ያቅታል? አይንሽ ውስጥ የሚታይን ጥላቻ እልህና ክፋት ነው። ይሄ ደግሞ ፍቅር አይደለም። ገባሽ? አይኔ ውስጥ ጥላቻ ይታይሃል። አዎ፣ ክፉ ሴት ነሽ። ሰምኛለሽ፣ መቼም ልወድሽ አልችልም። የክፋትሽን ጥግ አየሁት። ደግሞ አደላይ ባደረግሽው ነገር ነው። መቼም ልወድሽ አልችልም። ፍቅር ክፉ ክፉ አይኖችሽን ይሽን ቶሎ ቶሎ ካላየ ራሱ ይጨቀኛል። ዴርታ እኔ ለን ተማሪን ሰው ነኝ እንደዚህ ያሰብሮ ነሽ። እኔ ግን የእኔ እንድትሆኝና አውሬሽ አብሬሽ እንድኖር ነው ሳለ እሱ የፈጣሪ ስራ ነው። ለሱ ተው ታውቂያለሽ። እኔ ግን እንደዛ ነው የሚሰማኝ። ደግሞ እናደርገዋለን። አንቺ ለእኔ ተፈጠርሽ፣ የራሴ ሴት ነሽ። ካየኋቸው ሴቶች ሁሉ ትልኛለሽ። መስሆለው ልብሽም በጣም ነው የምወደው። እሺ፣ አመሰግናለሁ። ነገር ግን ከአንተ የተሻለ ልብ የለም፣ በጣም ጥሩ ሰው ነው። ጥሩነቴን አትንገሪኝም። ምን አለበት፣ ከመስፈርቶች ውስጥ ይሄ ጥሩነት ቢካተት እና ማሸነፍኩኝ። እንደዛ አታስብ አንተ በጣም ጥሩ ሰው ነህ። ቆይ ምን እያልከኝ ነው? ይሄን ሁሉ ነገር ብዬሽ አንቺ አሁንም ምን እያልከኝ ነው? አዴ፣ በደንብ አዳምጪኝ። በጣም ወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴብ፣ ምንም ግን ምናምን አትበይም። አዴ፣ አይነት ጥያቄ ልጠይቅሽ። ትወጂኛለሽ ወይስ አትወጂኝም? እንዴት አትወደኝም ብላ አሰብክ? ሲጀመር እኔ የምጠለው ሰው የለይ። እንደሱ ማለት አይደለም። እኔ አዴ፣ ፍቅር መጣሽ መሰለኝ። አንቺ ምንድን ነው ስትጠሪ ማሰሚ፣ ንቀትሽ ነው አይደለም ዴቭ ደግሞ እዚህ ምን ታደርጋለህ? ፍቅሩ ውጭ አለ። አዳዬን እያናገርኳት ነው። ምን ውጫል? ስኮትከ አሁን አደ የእኔ ትሆኛለሽ አትሆኝ? ይኸውልህ ዴቭ፣ አዴ ትዕግስቴን አታስጨርሽ። አንድ ነገር ብቻ ነው መስማት ፈልጉ፣ ትወጅኛለሽ ወይስ አትወጅ? አንጠላም ግን ምንም ዙሪያ ጥንጥ የምሄድ አይጠበቅብሽ አንድ ጥያቄ እኔ ጠየቁሽ፣ አንድ ጥያቄ ብቻ መልሽ። ትወጅ እኛለሽ ወይስ ሰቶች ዴቪ የጮብክብኝ እንኮሆኑ በቂ የራሱ ጉዳይ ሰምኛለሽ። አይኔ ካልፈለግሽ ከዚህ ቤት ወጣርሻሉ። እሺ። በጣም ጤና ይስጥልን ውድና የተከበራችሁ ውድ የእርስ ቤተሰቦች፣ እኳ እንደናመጣችሁ ያላችሁበት ሰላማችሁ ብዙሴት ይበልለኝ። ሰራተኛው አዳይ ክፍል ሰላሳ ስምንት በባለፈ ሳምንት አይታ ነበረ። ዴቭ የአዳይ እንግዲህ የፍቅር ጥያቄ ያቅርበውላት ነበረ። አሁን ደግሞ እንግዲህ ዴቭን እንግዲህ እኔ መሄድ አለብኝ ብሎ አዳይ ላተ አደራ አሰጥቼ እያታለሁ እያለ ምን ያደረክ ነው? ባርኮት ወዴት ልሄድ ነው ያለችው አዳይ አዳይ ዴቭ በጣም ነው የምወደሽ ያላት እንግዲህ እሱ የአንቺ ስሜት እያለው እያወኩኝ የኔ ስሜት መናገር አነበረብኝም ይላታል። እኔ ነኝ አጠፋሁት በጣም ይቅርታ አዳይ ይላታል። እና አሁን ምን ያልክ ነው? ከዴቭ ጋር ትሆኛለሽ እያለ እኔ ልሂድ እያለ የአዳይ እጅና የባርኮት እጅ አስይዞ እንግዲህ ከዛ በኋላ አይ መሄድ ካለብኝ እኔ ነኝ እንጂ እያለ ቦታ ነው የተገኘሁት እያለ ስለዚህ እሄዳለሁ እያለ ዴቭን አዳይ አንቺ ብካስቀየምኩሽ በጣም ይቅርታ፣ እኔ ከቤዛ ጋር ለመሄድ አስቤያለሁ። ቤዛ ያለች ፍቅር እንግዲህ አው ቤዛ ቤዛ ተመልሳ መጥታለች ከሰዋ ጋር ሊሄድ ወስኛለሁ ይላል። አዳይም ደግሞ ቤዛ ማናት ትለዋለች። ቤዛ ማለት የበፊቱ ፍቅረኛ ናት ትላለች። ፍቅር ማለት ነው አልገባኝም። ከሷ ጋር ምን ልትሰራለህ ከእሷ ጋር ስለምትሄደው ለምንድ ነው ? ትላለች አዳይ። ሁሉም ነገር አስረዳችኝ። እኔ ነገሩን እንዳሰብኩ ሳይሆን በተቃራኒ ነበረ። ከዛም ተነጋግረን ተግባባን እና የኔ የነበረ ፍቅር ውሸት ነበር አልነበረም፣ ግን ያሰብኩት ሀሳብ ልክ እንዳልነበረ። በድንገት ቤዛ መጣች። አሁን ከቤዛ ጋር ለመሄድ ወስኛ ያለሁ። ተው ባርኮቴ፣ ይለዋል ዴቭን። እንደዚህ ታድርግ። እኔ እንደዚህ ልታደርግ አልፈቅድም ይላል። አዳይ ምትወደህ ከሆነ ሁሉ ጊዜ ፍቅሬን ተቀበለኝ ነበረ። የአንተን ፍቅሬን ግን በአጭር ጊዜ ውስጥ ተቀበለች ስለምታ ነው? እባክህን አዳይና ትግዳት ይለዋል ዴቭ። ከዛ አራ ዴቭ እኮ ከወንድምነት በስተቀር ምንም የላትም። ቅደም እንደዛ አይደለም ተሽኝ የሹ እንደዛ ነበር አይደለም። ያቺ አው በየሃለው ትለዋለች። እንዴት በሰዓት ስለዩነት ሐሳብህ ለዛ ነበረ ሁሉ ነገር ትለዋለች አዳይ ብሎ እንግዲህ ዴቭ የእውነት ባረኮት አታፈጥሪውም፣ እላታለሁ ባረኮት በጣም ስለሆነ፣ እሺ ሊለወስኝ የነበረ ከዛ ስትለው ጊዜ ዴቭን እጇን ለቀቅ አድርጎ፣ ዴቭ አዳይ በሁለታችሁ መሀል የገባሁት እኔ ነኝ። በጣም ይቅርታ አድርጉልኝ። እኔ አሁን መሄድ ነው። ዴቭ የት መሄድ የለብህም። አዳይን ለአዳይ እዚህ ቤት በጣም ታስፈልጋታለች እያለ ሻንጣውን ብድግ አድርጎ ይዞ ሄደው። ፍቅር ምንም ነገር ልታደርጊ እንዳትሞክሪ። ፍቅር አዳይ የዚ ቤት ስራውን ከሰራች ምንም ነገር ልታደርጊ እንዳትሞክሪ ይላል። ባርኮት ብዙ ትቆያለህ እንዴ? አላቅም ይላታል። ከዛ በኋላ ደናዋሉ ብሎ ባርኮትም ሄደዋል ማለት ነው። ከዛም በኋላ አዳይም ምትል ነገር ግራ ተገባት፣ አንገቷን ደፋች። ማለትም የባርኮትን ፍቅር ልትቀበለው ነበረ። ስለዚህ እሷን ደግሞ ያው እንግዲህ እሷ ፍቅር ለማናደድ ስትል ነበር፣ ግን አልሆነላትም። እሱም ሌላ ሴት አፍቅሮ ከሌላ ሴት ጋር ሄደዋል ማለት ነው። እዚህ ጋር ደግሞ ሌሊና እንግዲህ ላን እንግዲህ ፍቅራቸው እየቃጮው ነው። እኔ አንቺ ደግሞ ደስ ስላለሽ እኔ በጣም ደስ ብሎኛል ይላታል። አንተ ስለሰጣኝ ፈጣሪ በጣም አመሰግናለሁ። ቆይ ቅድም አዳይ ምን አለችሽ ጓደኛህ ባርኬ የፍቅር ጥያቄ ያቀርቡልሃል፣ አልነገርህም ወይስ ከእኔ ልደብቅ እየሞከርክ ነው? ለእኔም ቅድም የነገራኝ ነው። አንቺ ይዛ በነበርሽበት ሰዓት እሱ እዚህ መጥቶ ነበረ። ምን ነገራህ ትለዋለች አዳይ። ተጠይቃት እሱ እንደ ወንድሜ ነው ማይሃለች። እና በጣም ተናዶ በተቀመጠበት ቤዛ መጥታ ሀሳቡን አስቀየረችው። ቤዛ ቤዛ፣ ከዚህ ሁሉ ጊዜ እንዴት መጣች አላቅም ይላል ሌላ ብቻ አላቅም። ቤዛ ከቤዛ ጋር ልሂድ እያለ በርኮት ቆይ ባርኮት ምን ነክቶት ነው? ያመዋል እንዴ? ምን አደረገ እሱ? አዳይን አፈቅረሻለሁ ብሎ ሌቧን ካልጣለ ጣላት። በኋላ ከቤዛ ጋር ለመሄድ አያናድድም። ቆይ ሳንተ ቢሆን እንደዚ አይነት ውሰኔ ሲወስን እንዴ ዝም አልከው ትላለች ኤላ። አዳይ ኮና ታልፈልግህም ያለችው በዛ ላይ ደግሞ ቪም ወዳታል። ቆይ እቺ ልጅ ስንት ቦታና ድርጋት ቢሆንም የእውነት እሷ ወዳት ከሆነ ድጋሚ መጠይቅ እሷ መሞከር አለበት። ሊልዬ እሱ እኮ ድሮ ቀራ ይላታል። እንዴ ባርኮት በቃ ከቤዛ ጋር ሊሄድ ነው ማለት ነው? አዳይ ሊተዋት ነው? በቃ አው ሊሊዬ፣ ይላል ቤዛን ባርኮትን አሳምረዋለች አለች አዳይ እኮ እሺ ሊትለው ወስና ነበረ ትላለች ሊሊ ማለት ነው። ከዛም በኋላ አዳይንም በሀሳብ ጭልጥ ብላ ወደ ትራሷ ቁጭ ብላለች። ኩርምት ብላ ተሰባብራ፣ ልቧ ተሰብሮ አልጋ ላይ ፍራሿ ላይ ቁጭ እንዳለችን እንግዲህ ዴቫ ይገባል ወደ እሷ ጋር ማለት ነው። አጠገቧ መጥቶ ቁጭ ይላል። ምንም ነገር አይላትም። አዳይ ምን ሆነሽ ነው ምታለቅሹ? ለምንድ ነው እንደዚህ የሚሆንሹ? ዴቭ በጣም ይቅርታ አድርግልኝ ትለዋለች። ምን አጠፋሽ አንቺ ትለውና ዴቭ ያልሆነ የወሰንኮት እንጂ ባርኮቱን አምነዋለሁ፣ ግን አላፈቅረውም ትለዋለች። የዴቫ ዋናው እሱ ነው ይላታ። ዴቫ በሰዓቱም ለፍቅር እንደዚህ ስትያት በጣም ደንግጬ ነበረ ባርኮቴ ባርኮት የከዳኝ ያክን ነበር የተሰማኝ። ብቻ በጣም ብዙ ነገሮቹ ነበሩ፣ አሁን ግን አልፈዋል ይላል ዴቫ ማለት ነው። ይኸው አንቺም እዚህ ያጠገብ ያለሽ። ከዚህ በኋላ ሰውንም ማመን ልብ የለኝም ትለዋለች። ቻዲ ሰው ማምንበት ልብ በቃ አሁን በኋላ ምንም ነገር የለኝ። አዳይ አፈቅርሻለሁ። ባርኮቱ እንደዚህ ያደረገው ማለት እኔም እንደዛ አደርጋለሁ ማለት አይደለም ይላታል ዴቫ። ምናልባት ባርኮት መስሎት ይሆናል እኔ እንኳን እንደዛ አይደለውም። አዳይ እንደዛ ነው እንጂ እኔ በጣም ከልቤ ነው ማፈቅርሽ ታውቃለህ፣ ድብ ትለዋለች። አዴ እኔ ባርኩ ምርጫ ያደረኩት ብቸኝነት የጎዳኝ ስለሆነ ልወድቅ ስል ቀና የሚያደርገኝ ሚደግፈኝ ምንኩሴ የሚያደርገኝ መስለኝ ነበረ እሺ ያልኩት፣ ግን አሁን እንጂ ወንድ ምርጫዬ የተሳሳተ እንደሆነ አላውቅም ነበረ ትላለች አዳይ። ዴቫ ደግሞ አዳይ እኔ ሁሌም ከጎንሽ ነኝ ያለሁት። ዴቫ አሁን ምንም ነገር ማሰብ አልችልም ብለው አለች። እሺ አዳዬ መጀመሪያ አንቺ ተረጋጊ ብላታል ዴቫ። ጊዜ ወስደሻ አስቢበት የቀረውን ስተረጋጊ እናወራለን ተረጋጊና እናወራለን ብላታል ዴቫ ማለት ነው። ከዛ አዳይም ሁሉም ልቦን ባርኮ ሰብሮ ተሰባብራ ትገኛለች። እዚ ጋር ደግሞ ሊዲያን እንደፈረደበት ከሙዚቃዋ ጋር የጨፈረች ፍቅ ትመጣና፣ አንቺ እኮ ነው አንቺ ስሚ ያለቻት፣ ትገፈረት ግፍት ታደርጋታለች። እፍ ምን ፈለግሽ ደግሞ ቆይ፣ ምን አለ እንዳንቺም የሰው ግድ የለሽ ቢሆን ያለች ፍቅ ዴቭ። እዛ አንቺ እዛ ዳዳይ ያለ ይጃጃላል እንግዲህ፣ እኔ ስነግረው አይሰማም፣ እና እኔ ምን ላድርግና የሱ አሳሳብ መቀየር አለብኝ። አሁን ይሄ ዘፈንሽ ወደዛ ጣይና፣ እንዴት አድርገን ከአዳይ ጋር መለየት እንዳሰበን ነውቅ። ቆይ አንቺ ይሄ ሁሉ ዴቭ እንዴት አድርገሽ ብትወጂ ነው እኔ ዴቭ ከአንቺ አመዳም ሆና ከዛም ከአዳይ ሆነ ሊሆን አልፈልግም። ዴቭ በፍጹም ከአዳይ ጋር መሆን የለበትም። አዎ በሶስት መማለሁ አዳይ ሊያገባ አልፈቅድም። ገባሽ ከልና ሊዲያን እና ከዛ እሷም በሀሳብ ቆማ ስልኳ እንደፈረደበት ወደ ሙዚቃዋን ትሄዳለች ማለት ነው። እሷ ከሙዚቃ ውጪ ሌላ ምንም ነገር ምን ታውቃለች? እሷ ሙዚቃ ብቻ መጨፈር ነው። አዳይ ኪችን ነበረች፣ ኪችን ሆና እንግዲህ ፍቅር ገብታ አንቺ ስትጠሪ ጆሮሽን አይሰማም ትላታለች። አሰማሁም ጠተሽ ነበረ ነገሩ መቼ ሰማያለሽ። ባርኮትን እና አዴቭ ልብሽን አሳበጦሽ ምን የሰራሽ ነው? ምግብ እየሰራሁ ነው። እንደዚህ ያላልኩሽ ነገር አትስሪ፣ አንዳንዴ እንኳን ደህና ነገር ስሪ ትላታለች። ፍቅር ቤት ውስጥ ባለው ነገር ነው የምሰራው፣ ከሌለ ኬ ታለች የሰራለው ትላታለች። አዳይ ከዛ ወሬ መለፍለፍማ ታውቂበታለሽ ትላታለች። ቆይ ምን አድርጌሽ ብዬሽ ነው? ቆይ አሁን ምንሽ ተነካ? ባርኮት በአንቺ ምክንያት የመጣ የትውል ለቆ ወጣ ዴቪም ይሄድልሽ ነበረ ትላት አለች ፍቅር አዳይ ሰው ላይ ከመፍረቅትሽ ላይ ከመፍረድሽ በላይ ራስሽ ላይ ምን ማድረግ አለብኝ ብለሽ አርፈሽ ብትቀመጪ ጥሩ ነው ትላትን አለች ማነው አርፎ መቀመጥ ያለበት አደብሽን ብትይጂ ጥሩ ነው አለበለዛ ግን ያለበዚያ በዚያ ምን ልታመጪ ትላት አለች አዳይ እንግዲህ አሁን የልብ ልብ ተነስታለች አንድ ነገር አደርጋለሁ ብቲ አንላቀቀም ያለች ትዝ ትበራለች ማለት ነው እኔ ላይ ዛቻ ትላለች፣ ጭራሽ ብላ ብላ ፍቅር ፍቺን አስገባችልኝ ትላታለች። ሊድያ ደግሞ አዳይ የሆነ ነገር ማድረግ አለብኝ፣ ሳት ቀድመኝ መቅደም አለብኝ ትላታለች። ከዛ በኋላ ምንም አዳይ አሁን እንደ ለህ ተነስታለች። ከዛ ኤላ ወደ አባቱ ጋር ስልክ ደውሎና አባዬ ይለውና ከዛ በኋላ አባዬ አንድ ወር ብቻ ስጣኝ፣ አንድ ወር ብቻ ስጣኝ፣ በአንድ ወር ብቻ አመጣለሁ ይለዋል አባዬ ኤላን አባዬ እኔ እመጣለሁ ይለዋል። አንተ በምን አቅሜ ነው ማሳፈረህ? እመጣለሁ አባዬ እያለው ሊሊ ከጀርባ ሆና ሰምታ እያለቀሰች ወደ ሶፋ ላይ ሄዳ እያለቀሰች ነው ማለት ነው። ከዛ በኋላ እኔ አሁንም በድጋሚ ብቻ የሊቶ ወይ ነው ምናምን እያለች በጣም ያለቀሰች ትገኛለች ማለት ነው። ከዛ በኋላ እሱም ደግሞ ከማለሆን ሊሆን ከሊሊ ጋ ልሆን ከአባቴ ጋ ልሆን እያለ እሱም በጣም ጨንቆታል ማለት ነው። እሷም በጣም ያለቀሰች ትገኛለች። ከዛ በኋላ አጠገባ ሲመጣ ይህን በሆነ ጥራ አርጋ ምን ሆነሽ ነው የሚሉት ምን ሆነሽ ነው ስላት ጊዜ አረ፣ ምንም አልሆንኩም ምን ሆናለሁ? ትለዋለች። የዛሬ የነበረን ቆይታ በዜና በቃለን በቀጥታ እስከምንገናኝ ቸር ሰንብቱ።